አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃል አደረገን። የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማይታት አምላክ የእኛ ፈጣሪ የእኛ ጌታ ሉል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ እንደምንከረማችሁ ባላችሁበት ሁሉ ሰላም እግዚአብሔር ይድረሳችሁ። አባቶቻችን አምላክ እግዚአብሔር ፈጣሪያችን፣ አዳኛችን ይሄን ቀን ይሄን ብሩህ ቀን የሰጠን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ከዚህ የተሻለ ነገር የለም ወንድሞቼ። ይሄን ቀን ማግኘት፣ ቀኑን ካገኘን ደግሞ በኋላ ለእግዚአብሔር ክብር ማዋል እሱን ማመስገን ትልቅ ነው፣ መታደል ነው። ይህን ያላገኙ ይህን ድል ያልተሰጣቸው ብዙዎች አሉ። እኔና እናንተ ግን ቢያንስ ቢያንስ እቺን ደቂቃ ወስደን አባታችን አምላካችን እግዚአብሔርን ማመስገን ትልቅ ነውና ይህን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ ጸጋውን አብዝቶ አብዝቶ ይስጠው እንላለን። ወንድማችን በርጤሜዎስ ነኝ፣ አይነ ስውሩ በርጤሜዎስ ነኝ የኔ ግን አለ የኔ ግን የእኔ መታወር የስጋ አይን መታወር አይደለም፣ ውሳጣዊ የአይን መታወር ነው። ውሳጣዊ ብርሃን ማጣት ነው። ክርስቶስን አለማየት ነው። ስለዚህ እግዚአብሔር ወይ እያለ በዚህ ዝማሬ ወንድሞቼ ያገለገለን እግዚአብሔር ስለዚህ ዝማሬ በእውነት የተመሰገነ ይሁን። እግዚአብሔር ቢረዳን ዛሬ እንደ ሁሌ እንደወትሮ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሀሳቡን የሰው ያልሆነ የመለኮት የራሱን ሀሳብ እንዲነግረን እንዲያስተምረን የእሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ብረዳን የምንማርበት የትምህርታችን ርዕስ እውነትን የጠሉ ሁሉ ይጠፋሉ። ይህን ቃል እደግመዋለሁ፣ እውነትን የጠሉ ሁሉ ይጠፋሉ። ወንድሞቼ ይሄ ቃል የእኔ ቃል አይደለም። ይህን ቃል እኔ የሰጠሁትም አይደለም ወይም ይህን ርዕስ አይደለም። ርዕሱን ከእግዚአብሔር ቃል ውስጥ ወስጀዋለሁ። በርግጥ፣ ምንድን ነው የሚለው? እውነትን የጠሉ ሁሉ ይጠፋሉ። ይህን ቃል ወገኖቼ በኋላ ላይ እመጣበታለሁ። ብርሃን ዓለም ቅዱስ ጳውሎስ ለተሰሎንቄ ቤተ ክርስቲያን በሁለተኛ ተሰሎንቄ ምዕራፍ አንድ ላይ የጻፈው መልዕክት ነው። ስለ እውነት አስተማር ስለ እውነት ካስተማረ በኋላ እውነትን የሚጠሉ እነሱ እውነትን የሚጠሉ ይጠፋሉ። ልጆቼ እናንተ እውነትን ውደዷት፣ ሕይወት አድርጋችሁ ያዟት። እውነት ደግሞ በኋላ ላይ ነፃ ታወጣችኋለች። ነፃ ስትወጡ ደግሞ ሕይወትን ታገኛላችሁ ብሎ ክርስቶስ ያስተማረውን በዮሐንስ ወንጌል ምዕራፍ ስምንት ያስተማረውን ትምህርት አባታችን ቅዱስ ጳውሎስም ከዘመኑ ጋር አያይዞ ዘመኑ ጭለማ ዘመን ነው። ዘመኑ አስቸጋሪ ዘመን ነው። ግን እናንተ አትናወጡ እናንተ አትናወጡ የጌታ ቀን መጥቷል ብላችሁም አትረበሹ። ይልቁንም እናንተ ጽኑ። ነገር ግን ነገር ግን እውነትን የጠሉ ሁሉ ይጠፋሉ። ይሄ ነው እግዚአብሔር የሚያስተምር ልጆቼ ይለናል። ዛሬ ልጆቼ ስሙ፣ እናንተ እውነትን ፈልጉ፣ እውነትን ሹዋት፣ እሷን ገንዘብ አድርጉ። የዛን ጊዜ ነጻ ትወጣላችሁ፣ ነጻ ትወጣላችሁ። ነፃ ስትወጡ ደግሞ ህይወትን ታገኛላችሁ። ብዙዎቻችን ከምንድን ነው ነፃ የምንወጣው? እስራኤልን ና ጠይቁት። ባለፈው ሳምንት ስንማር እኛ ለመሆኑ ከምንድን ነው የምንወጣው? እኛ የአብርሃም ልጆች ነን፣ እኛ የአይሁድ እምነት ተከታዮች ነን። እነሆ እንደምታየው እኛም ደግሞ ያገኘህን በቤተ መቅደስ ነው እግዚአብሔርን እንፈልግ መተናል። ከምንድን የምንድን ነው የምን ነፃነት ነው የምታወራው? አሉት። አይደለም እናንተ የሃይማኖት ሰዎች አይደላችሁም። እናንተ የእግዚአብሔር ሰዎች አይደላችሁም። እናንተ የአብርሃም ልጆች አይደላችሁም። የሃይማኖት መልክ አላችሁ ግን እግዚአብሔርን የካዳችሁ ናችሁ። እኔን እንኳን ልትገሉኝ ትፈልጋላችሁ። ስለዚህ እናንተ ነብሰ ገዳዮች ናችሁ። የእግዚአብሔር ልጆች አይደላችሁም። የአብርሃም ልጆች አይደላችሁ ማለት እናንተ የጥንተ ጠላት የዲያብሎስ ልጆች ናቸው። እኔ ከአባቴ ያየሁትን አደርጋለሁ። አባቴ የሚሠራውን አደርጋለሁ። እኔ እውነት ነኝ፣ እውነትን አደርጋለሁ። እናንተ ግን ከአባታችሁ ከዲያብሎስ ያያችሁትን ታደርጋላችሁ። ስለዚህ እውነትን ብታውቋት መልካም ነው። ምን ማለት ነው? እውነትን እውነትን ብታውቁ፣ እኔ እውነት ነኝ ወደ እኔ ብትመጡ የዛን ጊዜ ነፃ ትወጣላችሁ፣ የዛን ጊዜ ህይወት ይኖራችኋል። አለበለዚያ ሃይማኖት ሰዎች ነን ብላችሁ በቤተ መቅደስ መሰባሰብ ብቻውን በቂ አይደለም። ስለዚህ ይልቁንም የእኔ ደቀ መዛሙርት ብትሆኑ እውነት የእግዚአብሔር ቃል ቢሞላችሁ የዛን ጊዜ እኔ ደቀ መዛሙርት ትሆናላችሁ። በዛን ጊዜ እግዚአብሔር ቃል ሲሞላችሁ በኖቼ እውነት ነጻ ታወጣችኋለች። በዛን ጊዜ ህይወትን ታገኛላችኋል። ይህንን እንግዲህ ቅዱስ ጳውሎስ በዚህ በተሰሎንቄ ምዕራፍ ሁለት ላይ በኋላ መጣበታለሁ። ይህንኑ ጋር አያይዞ ስለ ዘመኑ አስቸጋሪነት ከተናገረ በኋላ እውነትን የጠ- የጠሉ ሰዎች ይጠፋሉ። ዛሬም እግዚአብሔር መንፈስ ቅዱስ ለኔና ለእናንተ እንደዚህ ይለናል፣ ልጆቼ ስሙ። እውነትን የሚጠሉ ይጠፋሉ። ስለዚህ እናንተ እውነትን ፈልጓት፣ እውነትን ፈልጓትና ያዟት፣ እውነትን ውደዷት። ያን ጊዜ እውነት ነፃ ታወጣችኋለች። እውነት ነፃ ስታወጣችሁ ደግሞ ወንድሞቼ የዘላለምን ህይወት ታገኛላችኋል። አያችሁ፣ ባለፈው ከኔ ጋር የነበራችሁ በነገራችን ላይ ትምህርቱ ያመለጣችሁ ባለፈው የተማርነው እውነት ነፃ ታወጣችኋለች ብለንው ይሄ ትምህርት ያመለጣችሁ ቤተ ስጢፋኖስ ብላችሁ ገብታችሁ ብትሰሙት፣ ይጠቅማችኋል ቤተ እስጢፋኖስ ብላችሁ ሄዳችሁ ብትሰሙት እውነት ነፃ ታወጣችኋለች ብለን ባለፈው ሳምንት ተምረናል። እውነት ነፃ ታወጣችኋለች። በዛ ውስጥ ያነሳነው ምንድን ነው? መድኃኒታችን ኢየሱስ ክርስቶስ እኔ እውነት ነኝ አለ። ወንድሞቼ ስሙ፣ እኔ እውነት ነኝ አለ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ አለ። እኔ እውነት ነኝ። ወደ እኔ ብትመጡ ነፃ ትወጣላችሁ። ቤተ መቅደስ መምጣታችሁ ብቻውን በቂ አይደለም። የአብርሃም ልጅ ነኝ የእግዚአብሔር ልጅ ነን ማለት በቂ አይደለም። እነዚህ ሰዎች በነገራችን ላይ እንደዚህ አላቸው። በወቅቱ እኮ የእግዚአብሔር ካህናት የተባሉ የቤተ መቅደስ አገልጋዮች ናቸው፣ ሌውያውያን ናቸው፣ የአሮን ልጆች ናቸው። ምእመናንም ደግሞ የአይሁድ እምነትን የሚከተሉ በቤተ መቅደስ ሊያመልኩ የሄዱ ሰዎችን ነው። እንደዚህ አላቸው አያችሁ፣ ወደ ክርስትናም የመጡ ሰዎች ነበሩ ከአይሁድነት። ለእነሱ ጭምር ባሉበት በቤተ መቅደስ ሆኖ ነው ያስተማሩ። ስለዚህ ምን አላቸው? እኔ እውነት ነኝ፣ ወደ እኔ ብትመጡ፣ ክርስቶስን ብትቀበሉ፣ እኔ ኢየሱስ ክርስቶስን ብትቀበሉኝ፣ ብታምኑ፣ ነጻ ትወጣላችሁ። አሁን ግን ከንቱ ድካም ነው። በነገራችን ላይ ትላንት ማታ ጥቂት ደቂቃ ወስደን ያቺ ሰናፍጭ ቅንጣት የምትል አንድ ፕሮግራም አለችኝ። በጣም ላጭን ደቂቃ፣ ለ15 ደቂቃ በታች የሆነች በእሷ ውስጥ ከንቱ አምልኮት ስንማል ነበር ወገኖቼ። መድኃኒታችን ኢየሱስ ክርስቶስ አይሁድን እያ ከንቱ አምልኮት ነው፣ ዝም ብላችሁ ትደክማላችሁ፣ ዩ አር ጀስት ወስቲንግ ዩር ታይም አላቸው። ወንድሞቼ በእኛ ይሄ አይሆንብን። እነዚህ ሰዎች የእምነት ሰዎች ናቸው። እነዚህ ሰዎች ከዚህም አልፎ ካህናት ናቸው። አገልጋዮች ናቸው። ጥሩ ምዕመናን ናቸው። እነሱን እኮ ነው እናንተ በጭለማ ሕይወት ውስጥ በድቅድቅ ጭለማ ሕይወት ውስጥ ነው ያላችሁ። የሃይማኖት ሰዎች የሆናችሁ ይመስላችኋል፣ ግን አይደላችሁም። የእግዚአብሔር ልጆች የሆናችሁ ይመስላችኋል፣ ግን አይደላችሁም። ይልቁንም እናንተ የዲያብሎስ ልጆች ናችሁ አላቸው። ስለዚህ ከዚህ ነፃ የምትወጡት እውነት ነፃ ታወጣችኋለች እውነት ምንድን ነው ብለናል እውነት እኔ ነኝ አለ መድኃኔዓለም እኔን ብትቀበሉ በእኔ ብታምኑ እኔ ነፃ ያወጣሁትን ማንም ሰው ባሪያ አያደርገውም ስለዚህ ምን አለ እኔ እውነት ነኝ ወደ እኔኑ ወንጌል እውነት ነው አለ የቶራ መጽሐፍ ወይም የብሉይ ኪዳን መጽሐፍ ብቻውን በቂ አይደለም ስለዚህ ወንጌል እውነት ነው ወንጌል ነፃ ታወጣለች ወንድሞቼ ስሙኝ። ወንጌል ነጻ ታወጣለች። ወንድሞቼ ስለዚህ እኔ እውነት ነኝ፣ ወደ እኔ ኑ ነጻ አወጣችኋለሁ አላቸው። ይህም ብቻ አይደለም፣ እናንተ ባሮች ናችሁ አላቸው። እናንተ ምንድን ናችሁ አላቸው? ባሮች እንዲ እንዴት እንደዚህ ትለናለህ? እኛ እኮ የአብርሃም ልጆች ነን፣ የታላቁ የአብርሃም ልጆች፣ ከዛም የይስሐቅ ያዕቆብ ልጆች ነን። የአይሁድ እምነት የጂውሽ እምነት ተከትለን የመጣንን የእግዚአብሔር ኖ እናንተ ባሮች ናችሁ። እሱንም አውቃለሁ። ስለ ሥጋ ባርነት አይደለም፣ እናንተ የኃጢአት ባሮች ናችሁ አላቸው። እነዚህ ሰዎች እግዚአብሔር ፈልገው ቤተ መቅደስ የሄዱ ሰዎች ናቸው፣ እንደኛ ወንድሞቼ። ዛሬ እግዚአብሔር የልቦናችን ሳጥን ቢከፈት ምን ይለን ይሆን? እኔና እናንተ። ለዚህ ነው የትምህርት ያስፈልገው። ስለዚህ እናንተ የኃጢአት ባሮች ናችሁ፣ ነፃ የሚያወጣችሁ እውነት ነው። እውነትን ወቁ ብሎ አላቸው። እና እዛ ጋ ያነሳው ምንድን ነው? ያለ ክርስቶስ ነፃ መውጣት አይቻልም። ያለ ኢየሱስ ክርስቶስ ነፃ መውጣት አይ እሱን ሳታምኑ እሱን ሳትቀበሉ አይቻልም ማለት የእግዚአብሔር ልጆች ልትሆኑ አትችሉም። ለዚህ እኮ ነው በዮሐንስ ወንጌል ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። አልተቀበሉትም። ለዚህ እኮ ነው አልተቀበሉትም ነገር ግን ለተቀበሉት ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክብር ለእግዚአብሔር ነው። አያችሁ እነሱ ግን አልተቀበሉትም። ለዚህ ኮ ነው አልተቀበላችሁኝም። እንደውም እናንተ ልትገሉኝ ትፈልጋላችሁ። እናንተ ነብሰ ገዳዮች ናችሁ። የሃይማኖት መልክ አላችሁ፣ የእግዚአብሔር ኃይሉን የካዳችሁ ናችሁ ስለዚህ እናንተ የኃጢአት ባሮች ናችሁ ብሎ አላቸው ይህም ብቻ አይደለም ከአይሁድ ለተመለሱ ይትላል በነገራችን ላይ ይህን ቃል ባለፈው ስለተማርን ነው የዮሐንስ ወንጌል ምዕራፍ ስምንት ሄዳቸው በደንብ አንበቡት መጀመሪያ ላይ በዝሙት ሊገሏት ስለፈለጓት ሴት በኋላም ደግሞ ኢየሱስ ክርስቶስን ሊገሉት እንዴት እንደፈለጉ የሚናገረው ክፍል ነው ስለዚህ ከአይሁድ እዛ ውስጥ እንግዲህ ያሉት ካህናት ነበሩ ሌዋውያን ነበሩ የቤተ መቅደሱ ጸሐፍት ፈሪሳውያን ነበሩ። መጽሐፍት የሚያውቁ ተማርን ያሉ ሰዎች ነበሩ። ጥሩ ምእመናንን ያሉ ሁሌ የምናስቀድስ የቤተ መቅደስ ሁሌ ያለን የምንጸልይ ያሉ ሰዎች ነበሩ። ደግሞ ከአይሁድ እምነት ወደ ክርስትና የመጡም ነበሩ። እነሱን በተለይ ከአይሁድ የመጡትን ደግሞ ምን አላቸው? እናንተ መምጣታችሁ መልካም ነው። ክርስቲያን መሆናችሁ መልካም ነው። ግን ኢትስ ናት ኢናፍ። የክርስቶስ እውነተኛ ደቀ መዛሙርት ሆኖ አለ የውሸት ደቀ መዛሙርት አቱ የውሸት ደቀ መዛሙርት አለ። ቤተ መቅደስ ይሄዳል፣ ቤተ ክርስቲያን ይሄዳል፣ ያስቀድሳል፣ ግን ባዶ ሲወጣ። እናንተ እውነተኛ ደቀ መዛሙርቱ ነው። ቃሌ በእናንተ ቢኖር እውነተኛ ደቀ መዛሙርቱ ናቸው። ቃሌ እናንተ ውስጥ በሙላት ቢኖር እናንተ ደቀ መዛሙርቶች ናቸው። ቃሌ ደግሞ ምን ያደርጋል? አረነት ያወጣቸዋል። ይሄ ነው እንግዲህ፣ ባለፈው ወገኖች የተማርነው ያመለጣችሁ ቤተ እስጢፋኖስ ብላችሁ ሄዳችሁ ብትጠቀሙበት መልካም ነው። ትጠቀሙበታላችሁ። ወንድሞች፣ እግረ መንገዳችሁን ሰብስክራይብ ብታደርጉ እግዚአብሔር ይከብራል። ይሄ ቃልም ደግሞ ይደርሳችኋል። ዛሬ ትኩረት አድርገን የምንማረው ለመሆኑ ምንድን ነው እውነት? ወደ ዚ ሶኮል ትሩዝ ምንድን ነው እውነት? በነገራችን ላይ ጲላጦስም እኮ ጠየቀ እውነት እውነት እልሃለሁ አለው ጌታ ሲለው፣ እውነት ምንድን ነው? እውነት ምንድን ነው? ዛሬም በዚህ በዘመናዊ ዓለም እኮ እውነት ኢዝ ሪላቲቭ ትሩዝ ኢዝ ሪላቲቭ እንለለ እ አንጻራዊ ኖ ኖ ኖ ፋክት ኢዝ ፋክት እውነት ኢዝ እውነት አይደለም፣ አንጻራዊ አይደለም። ልክ ነው። ዛሬ ቀኑ ጨልሞ፣ እውነትና ውሸት ተደበላልቆ እኛ እንኳን ውሸት መሆኑን ነገሮችን እያወቅን መስቀላችንን አንጠንጥለን እኛ እንኳን ውሸትን እውነት ነው ብለን እናወራለን። እግዚአብሔር ይርዳ፣ እግዚአብሔር ይርዳ። ይሄ ትልቅ ጥፋት አለ። ስለዚህ ዛሬ እውነት ምንድን ነው ብለን እንማራለን። እሱ ብቻ አይደለም፣ እግዚአብሔር ሌላውም ያስተምረን። የእውነት ምንጩ ማን ነው የሚለውን ያለ ያስተምረናል። በነገራችን ላይ የእውነት ምንጩ ራሱ እግዚአብሔር፣ የእውነት ምንጩ እግዚአብሔር ነው፣ ሌላ አይደለም። ራሱ እግዚአብሔር እውነት ይባላል። ስሙ እውነት፣ ለዚህ እኮ ነው እኔ እውነት ነኝ አለ ክርስቶስ። እግዚአብሔር እውነት ነው፣ ወንጌል እውነት ነው ወንድሞች። ስለዚህ እውነት የእውነትን ምንጭ ምን እንደሆነ በተለይም ደግሞ እኔና እናንተ እንኳን እንዴት እውነትን እንደምናገኛት እንማራለን። ኢት ኢዝ ቬሪ ኢምፖርታንት። ለምንድን ነው ኢምፖርታንት የሚሆነው? እውነትን የጠሉ ሁሉ ይጠፋሉ ይላል። ዛሬ እርሳችን እሱ ነው። እውነትን የሚጠሉ ሁሉ ይጠፋሉ የብሌ ጉዳይ ነው እንጂ የሚጠኑ እኮ ውሸትን የሚሰጉ እነሱማ ተወው እሱን ተወው ውሸትን የሚያወሩው እሱን ተወው ውሸትን እውነት ነው ብለው የሚለው የእነሱ ጉዳይማ የተፈረደ ነው ያለቀ ጉዳይ ነው ወደ ንስሓ አካል መቶ እዚህ ጋ ግን ምንድን ነው የሚለው እውነትን የጠሉ ሁሉ ይጠፋሉ ቅዱስ ጳውሎስ ነው የሄነን የሚለው መጣበታለሁ አነባለሁ የራሴን ቃል አልጨምርበትም የራሴን ቃል አልጨምርም ወንድሞቼ በምንም ተአምር ሆነ ብዬ አልጨምርም በምንም ተአምር ትረስት ዋጋ ያስከፍለኛል ስለዚህ ዛሬ የምንማረው እውነትን የጠሉ ሰዎች ምን ይሆናሉ እውነትን የጠሉ ሰዎች ወንድሞቼ ይጠፋሉ የእግዚአብሔር ቃል ስለ እውነት ምን ይላል ምን ይናገራል ብለን ብንል የእግዚአብሔር ቃል በአጠቃላይ የሚያስተምረው ልጆቼ እውነትን ፈልጓት አግኟት ካገኛችሁ በኋላ እውነትን ውደዷት ኑሩባት ይለናል አንደኛ እውነትን ፈልጓት የምትፈለግ ነገር ነች እውነትን ፈልጉ ወንድሞች አንድ አባት አሉ ብዙ ጊዜ ስለ እግዚአብሔር ቃል የምንነጋገራቸው አንድ መርሃ ግብር አለን አብረን እንደዚህ ስለ እግዚአብሔር ቃል ስንነጋገር እና ያንን መርሃ መርሃግብራችንን ምን ብለነዋል እውነትን ፍለጋ ህይወትን ፍለጋ እውነት እውነት ነው ለምን እውነት ክርስቶስ ነው ለዚህ እግዚአብሔር ምን ይላል ፈልጉኝ እኮ ነው የሚለው እስቲ ኢሳያስ 55 እንሄዳቸው ሄዳቸው ፈልጉኝ ፈልጉኝ ፈልጉ መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራዕይ ዮሐንስ እኔ ሩቅ አይደለሁም ግን ፈልጉኝ ታገኙኛላችሁ እናንተ ግን ጽድቁንና መንግስቱን ፈልጉ ጽድቁን ፈልጉ ጽድቁ ክርስቶስ እግዚአብሔር እኮ ፈልጉኝ ነው የሚለው እውነትን መፈለግ አስፈላጊ ነገር ነው ወንድሞች አትታለሉ ዝም ብሎ አይገኝም። እግዚአብሔርን ፈልጉት በሚገኝበት ቦታ ደግሞ ጥሩት ይላል ኢሳያስ ላይ ሂዱና ውስጥ አልገባም። ስለዚህ የእግዚአብሔር ቃል ስለ እውነት ምን ይላል ብለን ብንል ቅዱስ ዮሐንስ በሶስተኛ ዮሐንስ ምዕራፍ አንድ ቁጥር አራት ላይ ምን አለ ሐዋርያው? ቅዱስ ዮሐንስ ለልጆቹ አይደል የጻፈው እኔ እኮ እኔ ዮሐንስ ልጆቼ በእውነት መንገድ እየሄዱ እየሄዱ መሆኑን ከመስማት የበለጠ ምን ደስ ያሰኘኛል እውነት እኮ ነው እኔ አባት ነኝ ልጆች አሉኝ ወንድሞቼ እነዚህ እኔ ልጆች በደረሱበት በእውነት መንገድ ቢሄዱ እንዴት ደስ ይለኛል አስተማሪዎቻቸው መጥተው ያንተ ልጆች እኮ እውነተኞች ናቸው በእውነት መንገድ ይሄዳሉ ቢሉኝ እንዴት ደስ ይለኛል ጎረቤቶቼ ስለዚህ አባታችን ቅዱስ ዮሐንስ ምን አለ ልጆቼ በእውነት መንገድ እየሄዱ መሆኑን ከመስማት የበለጠ ምን የሐዋርያት ቅዱሳን ደስታ ይሄ ነው ወንድሞቼ። ስሙ ቅዱሳንን የምንወድ ስሙ፣ ቅዱሳን ደስ የሚላቸው በእውነት መንገድ ስንሄድ ነው። እነሱ በእውነት መንገድ ነው። ቅዱስ ዮሐንስ ምን አለ? ልጆቼ በእውነት መንገድ እንዲሄዱ እየሄዱ መሆኑ ከመስማት የበለጠ ደስታ የለም ይላል። ቁጥር አራት ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለም። ስለዚህ ምንድን ነው ወገኖች፣ እግዚአብሔር መንፈስ ዛሬ የሚለን ልጆቼ እውነትን ፈልጓት፣ ውደዷት፣ ኑሩባት። ያ ነው ቅድም እንዳነሳ ነው። ለመሆኑ የሆነ ሶንና እውነት ምንድን ነው? እውነት ምንድን ነው ወገኖቼ? እንዳሁን እንዳለ እንደ ጨለማው፣ እንደዚህ እንደ ጨለማ አይቀርም። አይዟቸው፣ እንደ ጨለማ አይቀርም ወንድሞች፣ ብርሃን ይመጣል አንድ ቀን እና እውነት ምንድን ነው ወገኖቼ? እውነት ብዙ ትርጉም አለው። ያወናብዳል ለማለት አይደለም። አንደኛ ቀጥተኛ የሆነ ትርጉም አለው። ቅድም ብያቸዋለሁ። ጲላጦስ እኮ ምንድን ነው እውነት ብሏል። እውነት ማለት በቀጥተኛ ይሄ ሊትራሪ ሚኒንግ የምንለው ነው። እውነት የሚረጋገጥ የሆነ እውነታ ማለት የሚረጋገጥ ሀሰት ያልሆነ የታመነ ሐቅ በማስረጃ የሚረጋገጥ ቢያረጋግጡት ያለና የሆነ ነገር እውነት ይባላል። ሊትራሪ ሚኒንጉ ነው። ሌላው እውነት ስንል ግን ምን ማለታችን ነው? አንዱ ይሄ ነው። ሌላው እውነት ማለት እግዚአብሔር ማለት ነው። እግዚአብሔር ስሙ ነው እውነት ይባላል። ለዚህ ኩኑ መድኃኒታችን ኢየሱስ ክርስቶስ ምን አላልኳችሁ? እኔ እኔ እውነት ነኝ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ አለ በዮሐንስ ምዕራፍ አራት ቁጥር ስድስት ላይ። ስለዚህ ወገኖች እውነት ምንድን ነው ብለን ሌላው ትርጉሙ ምንድን ነው ብለን ብንል እውነት ማለት እግዚአብሔር ነው። አያችሁ፣ እውነት ሌላው ደግሞ የእግዚአብሔር ባህሪ ነው። ባህሪ እውነት ነው። በቃ እግዚአብሔር ከዚህ ውጭ የሚስማማው ነገር የለም። የእግዚአብሔር ባህሪ እውነት ነው። ሌላው እውነት የሚባለው ወንጌል ነው። የእግዚአብሔር ቃል እውነት ይባላል። የእውነት ቃል ይባላል። አንድም የክርስቶስ ቃል የእውነት ቃል፣ ሁለትም ወንጌል ምን ይባላል እውነት ይባላል። የእግዚአብሔር ቃል እውነት ይባላል። የእውነት ምንጩ ማነው ብያቸዋል ችን አልችን ያዙ የእውነቱ ምንጩ ማነው ነው ማን የእውነት ምንጩ አልኳቸው። እግዚአብሔር። የሐሰት ምንጩስ? ጥንተ ጠላታችን ሰይጣን የሐሰት ምንጩ ነው ምንጩ ነው እሱ ግን ይለዋል። ዮሐንስ ምዕራፍ ስምንት ነው እሱ ግን የውሸት አባት ነው። ልክ የእውነት አባት ክርስቶስ እንደሆነ ዲያብሎስ ደግሞ የእውነት አባት ነው። ስለዚህ በተቃራኒው ሐሰት ምንድን ነው ብለን ብንል እውነት ያልሆነ ማለት ነው፣ ውሸት የሆነ የማታ ማታለል ያለበት ቢረጋገጥ ባዶ የሌለ ማለት ነው፣ አይደለም ሐሰት ቅጥፈትና ማታለል የተሞላበት ነገር ሐሰት ይባላል። ስለዚህ የዚህ ደግሞ የሐሰት ባለቤቱ ማነው? ዲያብሎስ የእውነት ባለቤቱ እግዚአብሔር የእውነት ምንጩ እግዚአብሔር የውሸት ምንጩ ዲያብሎስ ወንድሞቼ እንምረጥ ዛሬ እውነትን ስናበዛ እውነትን ስንናገር ለኔ ይጠቅመኛል ለወገኔ ይጠቅማል ብለን ሐሰትን ካበዛን የማን ልጆች እንደሆን ዛሬ እንምረጥ ልጆቼ አባታችን መስፍኑ እያሱ እንዳለው እኔና ቤቴ እግዚአብሔርን ዛሬ እንመርጣለን እናንተ የምትወዱት ምረጡ አላቸው እስራኤል ዛሬም መንፈስ ቅዱስ እንደዚህ ይለናል፣ ልጆቼ እናንተ ምረጡ። እውነት እግዚአብሔር ነው፣ ሐሰት ዲያብሎስ ነው። ምረጡ። በእውነት የሚሄድ እውነትን የሚፈልግ በእውነት የሚሄድ የእግዚአብሔር ልጅ ነው፣ በሐሰት የሚሄድ የዲያብሎስ ልጅ ነው። ምን ጥያቄ የለው? አያቸው። ስለዚህ ወንድሞቼ እግዚአብሔር አምላክ ይርዳል። ለዚህ ከሆነ ወንድማችን ቅድም ሲዘምር አልሰማችሁትም ዝማሪውን ሲዘምር አይ ውሳጣዊ አይናችን ይብራልን አለ። ስለዚህ ወገኖች፣ የሐሰት ባለቤቱ ጥንት ጠላት የሆነው ዲያብሎስ እሱ የሐሰት ምንጭ ነው። የመጀመሪያ ቋንቋው ውሸት ነው። የመጀመሪያ the first language Do you remember? በነገራችን ላይ ይህንን በሰማይ በሰማይ ያደረገው ሁለተኛ ደግሞ አዳም እና ሔዋን ከተፈጠሩ በኋላ ውሸትን በመስበክ ያደረገ ነው። ለዚህ ነው እሱ his first tongue የመጀመሪያ ቋንቋው ውሸት ነው። እሱ የሐሰት አባት ይባላል። ሥራ ስራ ሁሉ ማሳሳት ውሸት ነው። ማቴዎስ 24 24 ላይ ምን ይላል? እግዚአብሔር ቃል ተጠንቀቁ። በዚህ ዘመንም ሐሰተኛ ሰዎች አሉ፣ ሐሰተኛ ነቢያት አሉ፣ ሐሰተኛ አስተማሪዎች አሉ ይላል እኮ ማቴዎስ 24። ሐሰተኛ ክርስቲያኖች አሉ፣ ሐሰተኛ ነቢያቶች ይነሳሉ። ቢቻላቸው የተመረጡ ሰዎችን ጭምር ያነሳሉ ያታልላል። ለምን? እነዚህ ሐሰተኛ ነቢያት ጥልቅ የሆነ ተአምር ይፈጥራሉ። በኋላ ሁለተኛ ተሰሎንቄ ላይ ይመጣበታል ቅዱስ ጳውሎስ። የተመረጡ ሰዎችን ጭምር ያስታሉ። እነዚህ ሰዎች ድንቅ ተአምር ያደርጋሉ። ተአምር በመሆኑ ያንን ድንቅ ተአምር ያ ክፉ መንፈስ ነው፣ እዛ ጋር የጥፋት ልጅ ይለዋል። የጥፋት ልጅ ሲገለጥ ድንቅ ተአምር ያደርጋል ጨረቃና ከዋክብትን ጭምር ከሰማይ ያወርዳል በዛን ጊዜ ሰዎች ይከተላሉ አሁን ግን የሚከለክል ስላለ እንደፈለገ ማድረግ አይችልም ይሁን እንጂ አለ አሁንም ደግሞ የእሱ ኤጀንቶች ገብተዋል አሉ ምድርን የሚያምሱ ስለዚህ ተጠንቀቁ አለ እና ለዚህ ነው ወገኖች ጥንቃቄ ማድረግ ያስፈልጋል ለዚህ ነው ቅድም የውሳጣዊ አይናችን ሊበራ ይገባል አዎ ምክንያቱም እውነትን እንድንሄድ ነው። እውነትን ለማወቅ ያልወደዱ ይጠፋሉ ብለን የጀመርነው እውነትን የወደዱ ህይወትን ያገኛሉ ነፃ ይወጣሉ ብለን ያሉ፣ እግዚአብሔር ደስ የሚለው በእውነት መንገድ እንድንሄድ ነው። ለዚህ ነው አባታችን ቅዱስ ዮሐንስ ቅድም ስማ ልጆቼ በእውነት መንገድ ከመሄዳቸው የበለጠ ምን ደስ ያሰኛል? ለዚህ ነው ወንድማችን ሊቀ መዘምራንም ቅድም ሰምታችሁት ከሆነ በመዝሙሩ በርጠሊሞስ ነኝ የአይነ ስውሩ ማለት ነው። እሱ ያኛው ሰውዬ የሥጋው አይን ነው፣ እኔ ግን ውሳጣዊ አይኔ ታውሯል ብሎ የዘመረልን መዝሙሩን ለምን አናመጣው ነው። እግዚአብሔር ውሳጣዊ አይናችንን ወንድሞቼ ይክፈትልን። የዛን ጊዜ ነው እውነትንና ሐሰትን መለየት የምንችለው።